ከፈረንጁ ጋር እና ማለት ነው ከቢኒጋ በነበረ ሰዓት ምን ተናግሮ እንደነበር ታስታውሳላችሁ ብዬ አስባለሁ። መጨረሻ አካባቢ ላይ ሲሄድ ሩታን ትልቅ ሰርፕራይዝ አደርጋታለሁ ሰሞኑን ብሎ ነበረ። እንግዲህ ዛሬ አይ ዶንት ኖው ይሄ ሰርፕራይዝ ብዙዎቻችሁ፣ እንዴ ባል እኮ ለሚስቱ የሚያደርገው ሰርፕራይዝ ነው፣ የአብርሃም ምን ተለየ፣ ለምንድነው የምታካብሉት ምናምን ልትሉን ትችላላችሁ። ሜይቢ ግን ከላይፋቸው አንጻር ሩታ ከከፈለችው መስዋዕትነት አንጻር አብርሃም ሩታ ላይ ካጠፋባት ጥፋቶች አንጻር ይህ ጊፍት ወይም ይህ የመውለዷ ስጦታ ብሎ ሲያመጣላት ነገር፣ እኔ አምስት በመቶ ራሱ በፐርሰንቴጅ በጣም ይበዛል ነው የምለው። አምስት በመቶ ተረዳችሁኝ አይደለ? እንዴት ነው የሚባለው? እንዴት እንደሚባል እኔ እንጃ። ብቻ ግን ቤተሰብ ምን መሰላችሁ፣ አብርሃም ሩታን በህይወቱ ሲያስገባት እንዲህ በቀላሉ ቀላል ነገር አይደለም። ይዛለት የመጣችው ከላይፉ ጀምሮ ብትሉ ማለት ነው ሁሉ ነገሩ እንዲቀየር ምክንያት የሆነችው ሩታ ናት። ኦኬ መልካም ነገር ነው እሱ አሁን ላይ ደግሞ አንዲት ሴት ስትወልድ ቤተሰብ አጥንቶቿ ምን ያክል ብዙ ቦታ እንደሚሰነጣጠቁ ታውቃላችሁ። በወሊድ ሰዓት ወደ ሁለት መቶ ምናምን አጥንቶች ታውቃላችሁ፣ ይህንን አጥንት ይሰነጣጠቃል። ሴት ልጅ የምትወልደው ያን ያክል መሥዋዕት እንከፍላሉ። ያ ፔን ዝም ብሎ የሚመጣ ህመም አይደለም። ስለዚህ እቺ ሴት ጀግና ነች። ዘጠኝ ወር ሙሉ በብስጭት ውስጥ ያሳለፈች ሴት ናት። በባሏ ደስታ ያጣች ሴት ናት፣ ግን ደግሞ የመጣው ሰርፕራይዝ ካሳ ይሄ ከሆነ ለእኔ ምንም ማለት አይደለም። ለሩታ አይ ዶንት ኖው ምን ሊሆን እንደሚችል። ሜቢ አብርሃም፣ ይሄ ሰርፕራይዝ ላይሆን ይችላል። ይዝም ብሎ እንደው ሰላምታ የመጀመሪያ ጊዜ ማቅረቢያ ነው ብለህ አስበህ ከሆነ ስኬ ይውለልና አልፍ እንችላለን። ግን ለሩታ የሚገባት ትልቅ የተባለለት ሰርፕራይዝ ይሄ እንዳይሆን አደራክን፣ አደራክን። ለምን ይለለ የምንችለው ነው እንዴ? ተው እንጂ አብርሽዬ ተው ማለት እንዴ! የት ሄዱ የት ሄዱ እነዛ እንዴ? ለአንተ እንኳን እኮ አንዲት የማታቀቅ ሴት የስንት ሺህ ብር ወርቅ ነው ይዛል የመጣችው? የእጅ ወርቅ ሰዓት። የማታቀቅ ሴት አንተን ከትዳር ገንጠላ ገነጣጥላ ከአንተ ጋር ሌላ ነገር የፈለገች ሴት እንኳን በዚህ ልክ አንተን የሰጠች ስጦታ በገንዘብ ደረጃ በራሱ በሙሉ አይታሰብ አደለ፣ ቤተሰብ አምስት መቶ ሺህ ነው አይ ቲንክ የረሳሁት መጠወቁ። ስለዚህ ምን ለማለት ፈልጌ ነው፣ ይሄ ለሩታ በጣም ኢምንት ነገር ነው። ይሄ አንተ የምትለው ጠቦት አንተ የምትለው ቤተሰብም ያደርጋል ግድ ስለሆነ፣ እንዲሁም ደግሞ ሩታ ለዚህ አይደለም ለሌላም የምትተርፍ ልጅ ናት። በዚህ ደረጃ ከሄድክ ማለት ነው፣ ትልቁ ስጦታ የሩታ ይሄ ነው ብለ ያመጣኸው ይሄ ከሆነ አብርሽኛ፣ ቅሬታችን እጅግ በጣም ከባድ ነው። ቆይታችሁ ደስ ይል ነበረ። ለልጅክ ያለክ ሬስፔክት ምናምን ነገር አሁን ከተወለደ በኋላ በማይታሰብ ሁኔታ ጨምሯል። እንደ ስብስብ እያልክ መተካል። ይሄ ነገር እኔን እያስደሰተኝም ቢሆንም በፊት የተፈጠረው ታሪክ ግን ያንገበግበኛል፣ ሳስበው ማለት ነው ሩታ ላይ ደረሰው በደል ደግሞ እኮ ያቺ ሴት ስቲል እስካሁን እኮ ከህይወት አልወጣችም። የሚያናድደው ነገር ቤተሰብ አያችዋት፣ ሩታ ከልባ ሆና ተቀብላ ከአብርሃም ጋር እያፈዘችበት ነው። እሱ ደግሞ በእኔ ላይ እየቀለድሽ ነው፣ አሁን ወደ ልጅ አድል ተሻል እያላት ነው። ከዚህ በኋላ ወደ ማታ አድላ ታዲያ አንተ አንተኮ ቦታህን ያላስከበርከው አንተን እንደባል፣ ለባሏም ስፍስፍ የምትል ሚስት እንድትሆንልህ ቦታዋን፣ የእሷን ቦታ መች አስከበርክላት? ተረድተሃል። ስለዚህ ፈጣሪ ሰጣትን ጸጋዋን ግርማ ሞገሷን፣ ክብሯን የሚጨምርላትን እንቁ ልጇን አሁ አሁን ላይ ወደ እሱ ነው ትኩረት ማድረግ ያለባት አንተ በደንብ አድርገ ህይወትህን መምራት እስከምትችል ደረጃ ድረስ ሩታ በዚህ ነው የምትቀጥለው። የሩታ አካሄድ እጅግ በጣም ከባድ ነው። ሩታ ለፍቅርም እንደዚያው ሟች ነች። እንደዚያውም ደግሞ ሲገፏት ወደኋላ አትልም። ለማንኛውም እኛ ስጦታው በራሴ በኩል እኛ ሳይሆን እኔ አልተዋጠልኝም። ጥሩ ነው ጠቦቱ፣ ምናምኑ ኦኬ። አዎ ለአራት ሴት ያስፈልጋታል። እናውቋለን። ማንም ማንም ባል ማንም ነው የምልህ የሚያደርገው ነገር ነው ነው። አሁን ጉዳዩ ያ ነው። የአበባው ጉዳይ ደግሞ ምን አይነት አበባ እንደሆነ እኔ ሊገባኝ አልቻለም። ቀይ አበባ ትክክለኛ፣ አርተፊሻል ካልሆነ ይሄ አበባ ኖ፣ ይሄ አበባ ጤነኛ አበባ አይደለም። ለምትወዳት ሚስት እውነተኛ ፍቅር ካለ የምትሰጣት ጤናማ የተፈጥሮ አበባ ነው። ታውቃለን አብራ አርተፊሻል አርተፊሻል ነው፣ ምንጊዜም ዘላለሙን አርተፊሻል ነው። አበባው አርተፊሻል ነው የሚመስለው፣ እኔ እንዳየሁት። የምታውቁ ልጆች ንገሩን። ያው ኢትዮጵያ ውስጥ ብዙ የአበባ መሸጫ ቦታዎች አሉ። ቀይ የአበባ ምን አይነት እንደሆነ እናውቃለን። ለፍቅረኛ የሚሰጥ ነው። አይኖ ግን ይሄ አበባ ምንም አይነት የተፈጥሮ አበባ አይመስልም። ስለዚህ ለሚስት ደግሞ ለሚወዷት መስዋዕትነት ለከፈለች ልጅን ያክል ነገር ለሰጠች ሚስት አርቲፊሻል ሸላዋ ይሰጣል። እኛ ኮ ዘንድሮ እንጃ ብቻ አላቅም። ግን ለሩታ ብለክ ያሰብከው ሰርፕራይዜ ከሆነ አብርሽ የሆነ ድብዝዝ ያለ ስሜት ነው የተሰማኝ። ምክንያቱም ሩታ ያንሳታል ብዬ ስለማስብ ይሄ ለሩታ ምንም ማለት ስላልሆነ በጣም ብዙ ሩታን ጉድ ሊያስብል የሚችል ነገር ማድረግ የሚችል አቅም አለ። እኔ አቅም ባይኖር ካብርሽ ለምን አብርሃም እንዴ ባለው እኮ ነው የሚያደርገው ምናምን ብለን ላሽል ልንል እንችላለን። ነገር ግን አንተ እንኳን ለሩታ እን ለሌሎችም ምነው የሚጋራ ሰው አለ እንዴ? ሜቢ አሁን ላይ ተጋሪ ቡድን ካለ ለሩታ ማድረግ እስከማትችል ድረስ በጥቂት ነገሮች በሚባል ነገር ደረጃ ማድረግ የቻልክብን ምክንያት ሜቤ የሚጋራ ካካል ካለ አው ስለዚህ፣ ያንን ነው አሁን የሚያስፈራው እንጂ አንተ ለሩታ ከዚህ በላይ ማድረግ ትችላለህ። በጣም እኔ እንጃ ብዙ አይምሮ ካስቡ ለእውነተኛ ፍቅር ለእውነተኛ ይቅርታ ልብ ተመልሶ ቢሆን አብርሽ ማለት ነው፣ በጣም ብዙ ነገር ለሩታ ማድረግ የምትችላቸው አይዲያዎች፣ ኦዲየንስንም ሩታንም ደስ የሚያሰኙ ነገሮች ነበሩ። እኛ ይሄንን ይሄ ያንልክም ግን ደግሞ ዋናው ባለቤቱ ልቦ ነው፣ ሲፈልግ ነው አደለ? ለማንኛውም ግን ቤተሰብ እንዴት አያችሁት? አብርሃም ትልቅ ሰርፕራይዝ አለ ለሩት ታያለ። ሰሞኑን ሲያወራ የነበረው ነገር ይሄ ነው። በጣም አስገርሞኛል በእኔ በኩል። ለማንኛውም ቤተሰብዬ፣ ያው የሚያወራቸው ነገሮች ሕፃኑ ላይ ያለው ትኩረት፣ ቀልዳ ቀልዶቹ፣ መጨረሻ ላይ ብዙ ያሳቆኝ ነገሮች ቢኖሩም ግን ቤተሰብ ቤት ተደብቆ የገባውም ነገር አስቆኛል። ከዚህ ፊት እንዲህ አይነት ፕሮግራም ጨርሰዋል አልተባለም እንዴ እንደ አዲስ እሱ ግን ምንም ፕሮግራም እንዳልተደረገ አድርጎ ነው እየተናገረ ያለው። ቅልቅል አልተደረገም እያለ ነው። ማንሰማው ነገር የለም። ለማንኛውም ከባለቤቱ በላይ ማንም አያውቅም። እናንተ ናችሁ የምታውቁት። ግን ደግሞ በዚህ ልክም ብዙም ስቴፕ ባትሄዱ ጥሩ ነው። ለምን ይሄ ነገር ዝም ብሎ አይወራ እና አብርሃም የቤተሰብ ቅልቅል ፕሮግራም ጨርሰዋል ተብሎ ሲወራ በአካባቢያቸው ያሉ የእናንተን ውስጥ ሚስጥር የሚያውቁ ናቸው። ይህን መረጃ ያቀበሉን አንድ ሰሞን። ለማንኛውም ቤተሰብዬ፣ እኔ ብዙ አይደለም እንግዲህ። ሰሞኑን አይታችኋል፣ በሄርሜላና በማነው ፈረንጁ መካከል ጥዝጥዝ ነበር። ትላንትና ወዲያ ነው፣ አይ ቲንክ ትላንት ነው፣ ትላንት ወዲያ። ብቻ እሱ እንደሚወዳት ምናምን ነገር አስመስሎ ፕራንክ አድርጎት ነበር። አብርሃ ምንም አልመሰለውም፣ ፕራንክ እንደሆነ ተረድቷል። ባይ ዘ ወይ ፈረንጁ፣ እዛ ጋር ፕራንኩን ስታደረግበት የነበረው መንገድ ነው ትንሽ የተሳሳተው ለምን አካሄድክን ትንሽ ሲሪየስ አርግክ ምናምን ተጨናንቅክ በእሷ ሁኔታ እንደሆነ ምናምን ብታደርግ ኖሮ ሊያምን ይችል ነበር። እና ለዛ ነው ቶሎ እሱን የሚያስነቃኸው። ትክክለኛ አብርሃም ምን ስሜት በዛ አጋጣሚ ማወቅ አልቻልክም። እናቅ ነበሩላችንም ብዬ አስብ ነበር። ቤተሰብ ሰላማችሁ ይብዛኔ። ከዚህ በላይ ምንም አልልም፣ ግን ለሩታ ይመጣላት ተለቀየ ሰርፕራይዝ የተባለው ነገር ምን አይነት ሀሳብ ውስጣችሁ ውስጥ ጫረ? ወይስ እናንተ ኖርማል ነው ጥሩ ነው ይሄ ነገር ተገቢ ነው። አዎ ተገቢ ነው ልትሉ ትችላላችሁ። ግን ደግሞ ለሩታ ይመጥናሉ የሚለውን ቆንጆ አድርጋችሁ በኮሜንት ሀሳባችሁን አስቀምጡልኝ። ስለነበረን ቆይታ ክብረት ይስጥልኝ። ሸርቆዩልኝ ቤተሰብ።